እድሜያቸው ከሁለት ዓመት በታች የሆኑ ህፃናትን በዚህ እድሜያቸው የሚኖራቸው የአመጋገብ ሁኔታ ለቀጣይ ጤናማነታቸው በጣም ወሳኝነት አለ። ከተወለዱ ጀምሮ እስከ ሁለት ዓመት እድሜ ክልል ላሉ ህፃናት የእድገት ክትትልና ማበልጸግ አገልግሎት በሁሉም ጤና ተቋማት በየወሩ ይሰጣል። የህፃናት እድገት ክትትልና ማበልፀግ አገልግሎት ጄምፒ ከሁለት ዓመት በታች የሆኑ ህፃናትን ክብደት በየወሩ በመለካትና ከእድሜያቸው አንፃር በማነጻጸር የእድገት ሁኔታቸውን የምንከታተልበትና ከእድሜያቸው ጋር የተመጣጠነ የስርዓተ ምግብ አገልግሎት እንዲያገኙ ከወላጆች ወይም ከአሳዳጊዎች ጋር ምክክር የምናደርግበት እንዲሁም የእድገት መገታትን አስቀድመን በመለየት ከተጨማሪ የስርዓተ ምግብ አገልግሎቶች ጋር የምናስተሳስርበት አገልግሎት ነው። በዚህም መልኩ ህፃናትን አእምሯዊና አካላዊ እድገት ውስንነት ወይም ከመቀንጨም መከላከል ይቻላል። የእድገት ክትትል አገልግሎት ለህፃናት ጤናማ አካላዊና አእምሯዊ እድገት ቁልፍ ሚና አለው። በአቅራቢያችሁ ባሉ የጤና ተቋማት የሚሰጠውን ይህን አገልግሎት ህፃናት በየወሩ ማግኘት አለባቸው። በጤና ሚኒስቴርና ዩኒሴፍ የተዘጋጀ መልእክት።